ጊዜ የሚሄድበት ቦታ ያለን ብትሄድ ነው ሌላ ቦታ ምትኖረው ኖረ እዚህ ነው ግን፣ አሁን ለሆነ ጊዜ የሚሄድበት ቦታ አለ። እንደውም በዚህ አጋጣሚ አንቺንም ይዤ እሄዳለሁ። አይ እርግጠኛ ለምሳሌ ሽት የለኩ አባባሉ ይህን እንደዚህ ጁስ ምናምን ነው። ጠርፊያትም ቢሆን ይዣት ቤት ደስ ይለኛል። አንዴ ሄሉዬ ትክክል ብለሻል፣ ትክክል አድርገሻል እናቴ። እንዴ ጁስ ነሽ እንደ አንቺ ወይ የሆነ ነገር አንጠልጥሎ የሚወስድሽ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና ህዝባችን ከሸበላው ቢኒ ጋራ ሄሉ ከች ከች ከች ብላለች ማለት ነው። ምን ይዘውልን ይመጡ ይሆን ምን አዲስ ነገር ይኖር ይሆን እያላችሁ በጣም በጉጉት እየጠበቃችሁ እንደሆነ ተስፋ አደርጋለሁ። ግን እኔ ካወቅኳት ነገር ትንሽ እየሹክ ልበላችሁ። ምን ትላላችሁ? መጀመሪያ ይኸውላችሁ ሚስጥር ማወቅ ከፈልጋችሁ አስር ሺ ያስገቡ ይሄን ቻናል ማለት ነው። ሄሉ በዚህ ቻናል መታታቅም በነገራችን ላይ እስቲ ዛሬ ለአንጣት ብዬ ነው ማለት ነው ያመጣኋት እናንተ ምስቲ እንግዲህ ሄሉዬና የፋንድ ሸዋና ጨረቃ ሄሉዬ ፋሚሊዎች አንድ ናችሁ፣ ሁለቱንም የምትወዱ ስለሆናችሁ ብዬ ነው። እና አንድ ከሆናችሁ አይቀር ደሞ እስኪ ሰብስክራይብ ሰብስክራይብ ሰብስክራይብ እያደረጉ ፍጣኑ ማለት ነው ይህንን አካውንት። በዚህ አጋጣሚ እንግዲህ ሄሉዬ ዛሬ በጣም አምሮባታል፣ ከሸበላው ጋር ካች ብላለች። ሸበላው ቢኒ እንግዲህ በቀደም ምን ብሎ ነበረ ሄሉዬን ጠልፌም ቢሆን ወስድሻለሁ። እኔ የሚሄድበት ቦታ ተከትለሽኝ ይዤሽ ነው የምሄደው እንጂ ትቼሽ አልሄድም ብሎ ነበረ። ከዛ ደግሞ አድራሻ ብትለው መናገር አልፈልግም አለ። ምን አስበ ነው አንተዬ? ምን አስበ ነው እንደዚህ በቀላሉ ይዤሽ ነው የምሄደው የምትለው? እኛ እኛ ያለን እኛን ሳታማክር እንዴ! እንዴ! እንዴ! ቤተሰቦቿ ጋር ሽማግሌኛ ጋር ሳትልክ እኛ እኛ አለን እኮ። ቤተሰቦቿ ምን ሆነክ ነው ብንዬ። ተው እንጂ ተው ሽማግሌ ላክ ብላለች። አሁን ሄዱ ሽማግሌ ላክ፣ ሽማግሌ ላክ። በቃ ሽማግሌ ከላክ እኛ በክብር ችግር የለም። ሽማግሌዎችን ባይሆን አንድ እንዳልከው አንተ ሲፈሰክ አንድ፣ ሁለት፣ ሶስት በሬ ጣል ታረጋለህ፣ እንቀበላለን። ወጭ በአንተ ማለት ነው። ለማንኛውም ውስጥ ሄዱ ይሄ መታምሳ ከእና አስገባት ሼር፣ ሼር፣ ሼር እያደረግን ነው ማለት ነው። ለምን በደንብ እንቀሳቀስ። አካውንት ታኮፒሊክ ሼር አድርጉላት እኔንም ደግሞ እንዲሁ 10 ሺህ አስገቡኝ እና ቀስ እያልን ጉዞ ወደፊት እንላለን ማለት ነው። ከዛ ውጭ በተረፈ አሁንም እየሄዳችሁ በኮሜንት ላይ ብዙ ነገር ለማለት የምትሞክሩ ሰዎች እሷን ለመስበር እሷን ለመጣል የተለያዩ ሀሳቦችን የሚጽፉ ሰዎች ብትቆጠቡ መልካም ነው። እነሱ ሰላም ፈጥረዋል። በቃ ቪዲዮ አብረው አይሰሩም። ቪዲዮ አብረው ሰሩም አልሰሩም ሰላም መሆናቸው ነው የሚፈልገው። በቃ ዜጋ ሰው ይገናኛል ይለያያል። ገባችሁ በአንድ በተፈጠረ ነገር ሁሌኝኝኝኝ ማለት ተገቢ ስላልሆነ ማለት ነው። እያየሁኝ ነበረ ኮሜንት። እኔ በጣም ነው የሚያስደስተው የማንበብ መጽሐፍ ነው እንጂ የማልወደው ሁሉ ሰውን ድረን ድረን በቃ ያም ሲመጣ ስንድሪያን፣ ያም ሲመጣ ስንድሪያን። እኛ ብቻ አንቺ ቆመቀር ብለውኛ ብላኝ አለች እኮ እኔን። አንዷ ግን እኩል ነን አንድ እኩል ሁለታችንም ቆመቀር ነው። አሁን በቃ እናንተ ደግሞ ምንድነው? እኔም አንዱን ታሲ አንዱን ዩቲዩበር እስኪ ዳሩኝ። ዩቲዩበር ሳይሆን እንደ ልክ እንደ ቢኒ የሆነ በስራው ብቻ ትኩረት የሚያደርግ ዩቲዩብ ላይ ታይቶ ታይቶ ታይቶ የበቃው ሰው አልፈልግም እኔ ማለት ነው። ጠቁሙኝና፣ ድምጽ ሆኑኝ እየሄዳችሁ በኮሜንት ማለት ነው። ከዛ በኋላ ያው የፍቅር ጥያቄ እሱ እንዲያቀርብልኝ ማለት ነው። እኔ እንደ እንትና ሰፈር እንደሌሎች እንደሌሎች የፍቅር ጥያቄ አቅርቤ በፍጹም መምጣት አልፈልግም። ትኩረት የሚስብ ወንድ ካለ ራሱ ብሎክ አድርጌ ነው የምወጣው። እኔ ለምን መወረድ አልፈልግም፣ ክብሬ መጠበቅ ፈልጋለሁ። የሴት ልጅ ልብ ጡቷ ላይ ነው እንደ ጡቷ የተንጠለጠለ ነው ሲባል ሰማለሁእና እንደ ጡት የተንጠለጠለ ሆኖ እንዳይቀርብኝ ራሴን ሰብሰብ ማድረግ ፈልጋለሁእና ና የሆነ ነገር ካሰብ ጎኝ ብሎክ አድርጌ ነው የምወጣው ያን ሰው እና እንደዚህ እያደረጋችሁ ተጠቀሙ ሴቶችዬ። ዝም ብላችሁ አትሞኙ ማለት ነው። ወደድኩ ብላችሁ አትሄዱ ወንድ ልጅ ጋራ ራሳችሁን አስከብሩ ስታከብሩ ራሳችሁን ሌላው የሚያከብራችኋል በቃ እንደዛ ማድረግ ነው እንጂ ያለባችሁ ዝም ብላችሁ ነይ ሲልሽ እሺ ሂጂ ሲልሽ እሺ ወድሃለሁ አፈቅርሃለሁ ልጥፍ ከዛ በኋላ ሁሌም ዝቅ እንዳረግሽ መጣሽ ብንጂ አልመጣሁብሽ እያለ ነው የሚያኖርሽ እንደኳስ ኳስ እያንከባለለ ማለት ነው ስለዚህ እንደ ሄሉ ክብራችሁን ጠብቁ የምር እኔ ሄሉን ይሄን ነገር የማደንቅላት ነገር ቢኖር ይሄን ነው በቃ ብዙዎች ያው ይሄንን ማንነቷን አይወዱትም ገባችሁ ግን ደግሞ እኔ በጣም ነው መወድላት በቃ እንደዚህ ግልጸኝነቷ ያስደስተኛል። እንደገና ደግሞ ለራሱ ያላት ክብር ራሳችሁን ስታከብሩ የሆነ ስቴፕ ድረስ ሄዳችሁ ይቆማል፣ ነገሮች ይስተካከላሉ። ግን ራሳችሁን ላገኛችሁት ነገር የምታወርዱ ከሆነ ግን ውጤቱ በጣም የከፋ ስለሚሆን ራሳችሁን ቆፍጠን ብላችሁ በቃ እንደ ሄሉዬ እንደ ፍቅር እንደ ሀይሚ ሀይሚ ያሁን ያው በቃ ብሩኬ ነው ብሩኬ ብሩኬ አለቅ ሲመጡ በጓደኝነት ከዛም በኋላ የሚፈጠረውን ነገር ለእኛ በቪዲዮ የሚያሳዩን ነገር አለ፣ ማያሳዩን ነገር አለ። እንደዚህ ዝም ብሎ ሚዲያ ላይ የሚወጣ የማይወጣ ነገር እንኳ መርጦ መስራት የሚባል ነገር አለ ማለት ወደ ራሳችሁ ተመለሱት። ማንኛውም ሄዱየን እስከ ማታ ድረስ በጉጉት እየጠበቅን ወደ አካውንታ እየግብን እየገባን ላይክ ሼር እያደረግን ሀሳብ ሴት እየሰጠን እንቆያለን። እስከዛ ድረስ ያው ምን ተፈጥሮ ነው፣ ምንድን ነው እንዳትሉ። ያው እኔ ትንሽ ሹክ ብያችኋለሁ። ጣልፏት ነው በቃ ጣልፏት። ሽማግሌ ላከ ተስማማን፣ ጣልፏታል ማለት ነው። የሚሄዱበትን ደግሞ አንናገርም። ያው ቀስ ብለን ነው የምንነግራችሁ ማለት ነው። ምን ያስቸኮላችሁ እንዴ? ገባ ገባ በሉ፣ መጀመሪያ ቁጭ በሉ። ከዛ በኋላ ሻይ ያዙ፣ ቡና፣ ቁርስ፣ ፋንድሻ፣ ወር ቆሎ ያዙ። በቃ ከዛ በኋላ ቀስ ብለን እናወራበታለን። ሄሉ እየተጠልፋ ላይ እንዳደነግጡ። ለማንኛውም እኛን አማክሮ ነው ሽማግሌ ልኮ ነው እኛ ጋ ቤተሰቦቿ ጋር ማለት ነው። ያው ስልካችሁ አልሰራ ያለ ያልተገኛችሁ ብቻ ናችሁ ቤተሰቦች፣ ያልተነገራችሁ እንጂ በሰዓቱ የተገኘነው ሽማግሌ ታልኮ ተስማምተናል ማለት ነው። ላይክ፣ ሸር፣ ሰብስክራይብ አርገ ወዳቸዋለሁ። መልካም ጊዜ ቻውቻው።